እንደዛ ከሆነ ሄጅ ልጋደል ወይ ስለው፣ አይ እንደዛ ማለት አይደለም። አንተ ዝም ብለህ እንትን በል፣ እኔ ደግሞ በተቅማጥ በሽታ ትሞታለህ። ያንን ደግሞ እንደ እንትን አድርጌ ቆጥርልሃለሁ አለ። ከምን ከምን ነበር የተነሳ ነው? ስለ ሚርዛ ጉላ አህመድ ስናወራ ማለት ነው። ሚርዛ ጉላ አህመድን አስታከን ነው ያነሳ ነውና እና እንደዛ ነው ብቻ እሺ ጥያቄ ያለው ሰው ካለ ኢንሻአላህ መቀጠል ይችላል። ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሎ። እሺ እንማማርና ወደ ትምህርታችን ነው። ታች ገዝት ሚትልኩ ካላችሁ አንድ ቁጥር ጻፉ። ጥያቄ ካላችሁ እንወርድላችኋለን። ኖርድላችኋለሽ ነው እኔ እወጣለሁ። አንድ ቁጥር ጻፉሽ ጥያቄ አላችሁ እና ኮፒ ሊንክ ታብታብራርኩ አሰላሙ አለኩም። ኮፒ አንድ ጥያቄ አለ። ከቲ ኡስታዝ ከተሰማህ ማለት ነው እንትን በእስልምና ባሪያ የባሪያ ምንጮች ምን ምን ናቸው? ማለት ምርኮ የተማረከ ብቻ ነው ባሪያ የሚባል በመሰረቱ ባህራነት ከብዙ ነገር አንጻር ይመነጫል፣ እንደ እስልምና ማለት ነው። ያው የአሁናዊ አገዛዝ አይደለም፣ የአሁናዊ አስተምሮ አይደለም። ያኔ በነበረው አስተምሮ ላይ ባህራነት በጣም የተንሰራፋበት አስተምሮ ነበረ እና ያንን መሰረት አድርጎ ያንን የባህራነት አስተምሮ እስልምና ሲገረስስ የራሱን የሆነ እስቴፕ በመጠቀም ነው። ዝም ብሎ መጥቶ አይደለም የሚገረስሰው እስልምና ማለት ነው። ምክንያቱም እያንዳንዱ ነገር የተለመደ ነገር እስቴፖች አሉት እያንዳንዱ ነገር ሊታወቁ የሚገባ ነገራቶች አሉት እና ያንን መሰረት አድርጎ ነው እስልምና እንትን ያደረገው የገረሰ ሰው ይህንን ባርነት ማለት ነው። እና ባርነት ምንጮቹ ምንድናቸው ሲባል መሰረታዊ የሆነው ነው። መሰረታዊ የሆነው ምንጩ አንደኛው ያ ነው። አንድ ሰው በቃ በምርኮ ተይዞ ልክ ባርነት የሚባል ነገር ላይ ሊደርስ ይችላል። ሶ ምርኮ ከሆነ በቃ ያ አካል ባሪያ ተብሎ ሊጠራ ይችላል። ግን ለዛ ነው እስልምና ያንን ለማለማመድ የምናደረገ የተለያዩ የሆኑ ሜትሮችን ሜተሮችን አስቀመጠና ይህንን ነገር የሚሰራ ሰው ወደዚህ እንደዚህ የሰራ ሰው እንደዚህ ማውጣት ግዴታ አለበት አንድ ባሪያ ነጻ ያውጣ አንድ ባሪያ እንደዚህ አድርግ አንድ ባሪያ እንደዚህ አድርግ የሚሉ ትእዛዛቶች የመጡትም ከዛ በመነጨ እና ያንን መሰረት አድርገን በዋነኝነት አንድ ሰው ባሪያ የሚባለው በዛ ነው ሌሎች በጣም እንትን ሊኖሩ ይችላሉ ግን ጀስት ሶፊስቲኬትድ ሐሳብ ነው አሁን ካለ ሁኔታ ግን ለባርነት የሚባለው ነገር እኛ ጋር የለም ሊኖርም አይገባም የለም ያንን ማወቅ አስፈላጊ ነው። ኦኬ አንዱ፣ እሺ ሙሉ በሙሉ ክልክል ነው የተደረገው ማለት ሐራም ተደርጎ ነው ወይስ? አዎ ሁለ ሁለት አይነት ግዴታዎች አሉ በእስልምና ደረጃ ማለት ነው። የመጀመሪያው ግዴታ የኖርማል የሆነ ህጋዊ የሆኑ ግዴታዎች አሉ። ሁለተኛ ደግሞ ሞራላዊ የሆኑ ግዴታዎች አሉ። ሞራላዊና ህጋዊ የሆኑ ግዴታ የምንላቸው ነገራቶች ምንድናቸው? ያልተጻፈ ህግ ተብሎ ይሰየማል። ለምሳሌ አንድን ምሳሌ ልስጣችሁ። ለምሳሌ አንድ ሰው አንድን ሚስኪን ሰው መንገድ ላይ አይኑ ማያይ ሰው እየሄደ ነው፣ ፊት ለፊቱ ጉድጓድ አለ። እዛ ጉድጓድ ላይ ሊወድቅ ነው ያ ሰውዬ። ያንን ሰውዬ የማ እንድታነሱ የሚያረጋችሁ ህግ አለ። ከዛ ጉድጓድ እንዳይወድቅ ተከላከሉ የሚል አንድ ህግ አለ። ሊነግረኝ ይችላል ምንም ህግ የለም ግን፣ ምን አይነት ህግ አለ? ህገ ልብ ሆና የሚባል ነገር አለ። ግዴታ ይሆነብህ ማለት ነው።

አጀሜት ሰላሙ አለይኩም ወራህመቱላሂ ወበረካቱ አቡኪ የተመለስክ ሪፖርት ከሆነ ኮፒ ሊንክ አድርጎ እያልኩ ነበር። ኦኬ እና ያንን አስመልክቶ እንዳልኩሽ በህገ ልቦና ነው እንጂ ዲኑ የከለከለው ነገር የለም፣ በመሰረቱ ማለት ነው። ኢቭን ክልከላ ማምጣት አለበት ብለንም አንጠብቅም እኛ። ግን በቃ ጊዜው አሁን አይፈቅድም፣ ማንም አያረገውም። ያንን ነው ልናረገውም አንችልም። አይ ምናምን ተብሎ ሊነሳ ይችላል። ኦኬ እነዚያ ነገራቶች ደግሞ ሲነሱ ያን ነገር መሰረታዊ በሆነው ሁኔታ የምንም ነገር ላይ ዲፔንድ ሳንሆን አውርተን መፍታት እንችላለን። ግን የለም እንደ እስልምና ነው ማለት ነው፣ እንደ እስልምና አስተምሮ ያ ነገር የለም። ሞራላዊ ግዴታዎች የሚባሉ ነገራቶች እኛ ላይ አሉብን። ከዛ ውጭ ግን ኢስላም ያዘዛቸውን እያንዳንዱ ትዕዛዛቶች ሙሉ በሙሉ እናጸድቃለን፣ ሙሉ በሙሉ እንቀበላለን። እያንዳንዱ ነገራቶች ደግሞ ስህተት የሚባል ነገር አለባቸው ብለንም አናምን። ኦኬ ስህተት አለባቸው ብለንም አናምንም። ይሄ የሙስሊም ባህሪ ነው። አላህ ሱረቱ ኑር ምዕራፍ ሐምሳ ሁለት ላይ ምንድን ነው የሚለው?

እርሱ በግልጽ ጥመትን ጠሟል ብሎ ነው አላህ የሚያስቀምጠው፣ እና ያንን አስመልክቶ እንደ ያ ነው፣ እና ርቅ ብለን እንጠራዋለን በዐረብኛው በመሰረቱ ደግሞ አላህ እትቁ ረቀበህ ተብሎ ደግሞ የተሰኘ ሀሳብ ደግሞ ወይም አይዲዮሎጂን ለኛ አጥቶልናል ማለት ነው። እና ያንን መሰረት አድርገን ነው እንት ምን ነው አው ግዴታ ምናምን እንትና አትፈልጉ። እሺ፣ ሌላ ቦታ ላይ አንዳንዴ አንዴ ምን ታደርጋላችሁ መሰላችሁ? ያ ጀማ የነገራትን ግዴታ አትፈልጉ አዎ ለሁሉ ነገር ግዴታ እንትን ተፈቅዷል እንትን አልተፈቀደም እንድትባለው አትፈልጉ። እዝነ ወይም ህገ ልቦና ብለን የምንጠራው ነገር አለ። እዝነ ወይም ህገ ልቦና ማለት ምን ማለት ነው ካልን አንድ ነገር ስለተፈቀደ ተፈቅዷል ስለተባለ ብቻ አናደርገውም። አልተፈቀደም ስለተባለም ብቻ ደግሞ ተፈቅዷል ስለተባለም ብቻ አናደርገውም። ተፈቅዷል ተብሎ ላናደረገው እንችላለን። አልተፈቀደም ስላልተባለ ደግሞ አናደርገውም። በሁለቱም ለምሳሌ መጠጥ መጠጣት አልተፈቀደም ቢባል ራሱ አናረገውም እንደማለት ነው። ወይ ደግሞ የሆነ ነገር መጠጣት ማድረግ ተፈቅዷል ተብሎ ቢባል ራሱ አለማድረግ የሚሉ እዝነ ልቦናዎችን መረዳት አስፈላጊ ነው። በመሰረቱ ማለት ነው። ሀሳቤን ከተረዳችሁት፣ ያው ሰፊ ሀሳብ ነው። ያን መሰረት አድርጎ ማሰበው የተሻለ ይሆናል ማለት ነው። ስለ ባህር አልቀም አሳያችሁ እንዴ አላሳያችሁ ማለት ነው። ጉግል ላይ እየፈለኩ መሰለኝ ምናልባት ጉግል ላይ ይሄ የምትመለከቱት ተአምር አርባ ስምንት ላይ ከዚህም በኋላ ይላል። አባታችን ተክለ ሃይማኖት በየሀገሩ ሲመላለሱ አንድ ቀን ባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ አለ። ጋኔን ወጣ ኦኬ። ጋኔኑም የአባታችን ደቀ መዝሙሩን ያዘዋለ ገባበት። ጋኔኑ አንተ እርኩርስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት አሉ። ጋኔኑ ላይ ነው የሚያማተበው። ማን ተክልዬ። ያ ልብሰ ስጋ ልቡስ ስጋ ጋኔንም ደቀ መዝሙሩን ትቶ ፈጥኖ ሸሸ አለ። ሊያመልጥም ወደ ብፁዕ አባታችንም አማተበበት ወደደ። ልክ ሊያመልጥ ሲል ብፁዕ አባባት ምን አደረገ? አማተብ አለ። ወደ ባህሩም ሊገባ ባይቻለው በጥልቁ ባህር ወደብ ቆም አለ። ጋኔኑ ነው እንግዲህ አስተውሉ። ፍቅራቸው ደስ ሲል ብፁዕ አባታችንም ሄዶ በእጁ ያዘው አለ። ጋኔኑን ጥፈር አድርጎ ያዘው። ያን ጊዜም ዕጹ ወደቀና ሀይሉ ደከም አለ። ለሁሉም በግልጥ ታየ አለ። መጀመሪያ ለእሳቸው ብቻ ነበር የሚታየው ከዛ ለሁሉም ታየ። ብፁህ አባታችንም ልጄን ለምን ትይዘዋለህ አሉት። ጋኔኑም እኔ እንደ ሰው ሁሉ መስለኸኝ ስለዚህ መሰልከኝ ስለዚህ ስለዚህም ይዘው ዘንድ ደፈርኩኝ አለ። ብፁህ አባታችንም ስምህ ማን ነው አሉት። ባህር አልቀም ነው አሉ። ባህር አልቀም እያላችሁ ጻፉ። ይህን ስም እንዳረሱት ከሆነ በኋላ ባህር አልቀም ነው አሉ አሉ። ብፁህ አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አሉ። ከዛ ውብ ታሪክ እዚህ ጋር ነው የሚጨመረው እንግዲህስ ከእንግዲህስ ወዲህ ወደ ማደሪያዬ ልመለስ አይቻለኝም ማለት ወዴት መለሳለሁ ወደ ማደሪያዬ መመለስ አልችልም ማለት በማማተ በማማታ በማማተብህም ሥልጣኔን ሽረኸዋል አለ ክቡር አባታችን ተክለ ሃይማኖት ወስዶ አለ ገዘረው አለ ገዘረው ማለት አለበሰው ማለት ነው ወደ ፍጹም ክርስቲያንም ለክርስቲያንነትም ለወጠው አለ ክርስቲያን አደረገው ባህር አልቀመ ከዛስ ስሙንም ክርስቶስ ሃሪዮ ብሎ ጠራው አለ ማን ነው ክርስቶስ ሃሪዮ ተብሎ የጠራው? ባህር አልቀም ስሙም አኖረ ክርስቶስ ሐሪዮ ተብሎ ተጠራለ። ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስና ልብስ አልበሰው ወደ ባቱ አስገባው አለ ወደ ገዳም ገባ። ባህር አልቀም ማለት ነው። ጋኔ ነው አላሁ ወልሙስተዓን የሚገር ነው። መነኮሰ ማለት ነው። ቆሎ እየበላ አልበላም አልጠጣም ብሎ መነኮሰ። ባህር እያለን ነው። ባህር አልቀም፣ ክርስቶስ ሐሪዮ ተብሎ ተጠራ ነው ሐሳቡ። ኦኬ በቃናል ጥያቄ ያለው ሰው ካለ ይቀጥል ኢንሻአላ ገቢ ያረጉት ምን ይደረጋል ገቢ ያረጉት አለ አንዱ ከታች ምዕራፍ ምን ነገረኝ ምዕራፍ አርባ ስምንት እሺ ኢንሻአላ ጥያቄ ያለው ሰው ካለ ይቀጥል ከሌለ ደግሞ ለቀቅ ለቀቅ እያደረጋችሁ ጥያቄ ላላችሁ ሰዎች እኔ አቡኪ አሰላሙ አለይኩም ወራህመቱ ወበረካቱ፣ በድጋሚ በደጋሚ ደህና ናችሁ። ወንድም ቅድም ስለ ገድላት ነካ ነካ አድርገህ ነበርና የሴት ልጅ የመርገም ደሞ እንግዲህ ሷ በዛ በመርገም ደም ለሰባት ቀን ወይም ለስምንት ቀን የሚሆን እንኳን ሷ የተቀመጠችበትም ነገር ሌላውም የተረገመ እንደሆነ ነው። ስንሰማ ቆየ ነውና አሁን ላይ ደግሞ ምንድነው ዛሬ ቪዲዮ ሰርተው ያየሁት ነገር ምንድነው? አንዲት እንስት መንገድ ላይ በእርቃና ገላዋን በምትቀጣ ሰዓት ከውስጧም የመርገሙ ደም ይፈሳት ነበርና ማን እንደሆነ ባላውቅም ጎራ ብሎስ ያንን መርገም ደም የጌታ ደም ነው፣ ጌታ የወጣበት ነው በሚል ያው እንግዲህ የሴት ልጅን ገላ በመሳሙ አፈወርቅ ተብሏል እና። ያ ደም በዚህ ጋር በዚህ ቦታ አፈወርቅ እንዲባል አድርጎታል። ሌላ ቦታ ደግሞ የመርገም ደም ነው ይባላል። እንዴት አየዋል። እስኪ እሺ፣ አፈ ወርቅ፣ አፈ ወርቅ ራሱ ስሙ እኮ ያስታውቃል? አፈ ወርቅ ማለት እንግዲህ እንግዲህ እንደዛ ነው ነገሩ እና እስኪ ሴት ልጅን አስመልክቶ ምን እንደሚሉ ራሳያቸው ካሁን በኋላ የመጨረሻ ገድሌ ነው፣ አልጠቅስም። ገድል እንደማንበብ የምጠላው ነገር የለም፣ በመሰረቱ ማለት ነው። ዜና ስላሴ መጽሐፍ ቮሊዩም ቁጥር 39 ላይ እንዲህ ይላል። አዎ ወይ ለመንፈስ ቅዱስም ከዚያ እጸ በለስ ደም ሲፈስ አይተዋለ። የትኛው እጸ በለስ መሰላችሁ? እንትና የማን ነው የማን ነበር የሚባለው ያ እጸ በለስ የሚባለው እንትኑ ነው የበሉት ማለት ነው፣ አዳምና ሄዋን እዚህ ጋር